አላህ እይታው እስከደረሰበት ድረስ ሂጃቡን ከገለጠ ፍጥረትን ያጠፋል የሚል አስተምህሮ አለ። በእስልምና አላህ ሂጃብ ለብሶ ነው ያለው። አሁን ተሸፍኖ ነው በሂጃብ ያለው። ያ ሂጃብን ካወለቀ እይታው እስከደረሰበት ድረስ ፍጥረትን ያጠፋል ይላል። ስለዚህ ሂጃቡ እኛን እንዳናይ ጋርዶታል፣ ሸፍኖታል ማለት ነው። ዊች ሚንስ እኛን እያየን አይደለም ማለት ነው። ሎክ የእፎይ እይታው እስከደረሰ ድረስ ያጠፋል ከተባልኩ፣ እስካየውበት ድረስ አጠፋለሁ ፊቴ ያጠፋል ከተባለ፣ ከዛ ሂጃብ ለብሻለሁ። እፎይ ሂጃቡን ከገለጠ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሎ ከተነገረልኝ ውጪ አሁን እያየው አይደለም ማለት ነው። ተሸፍኛለሁ ተሸፍኛለሁ ማለት ነው። ማየት አልችልም አሁን። ስለዚህ አላህ አሁን ላይ እያየ አይደለም የሚል አርጉመንት አለን ማለት ነው። አሁን እያያቸው አይደለም። ምክንያቱም እይታ እስከደረሰ ድረስ ፍጥረትን ያጠፋል ሂጃቡን ከገለጠ ከተባለ ሂጃቡ ምንድን ነው? እሱ አላህ የለበሰው ሂጃብስ ምንድን ነው? ፍጡር ነው ወይንስ ፈጣሪ ነው? ፍጡር ከሆነ ደግሞ ስለዚህ አላህ ፍጡር የሆነ ልብስ ውስጥ ገብቷል ማለት ነው፣ የተፈጠረ ነገር ውስጥ። እንደዚህ ይሄ አሁን ፍጡር ነው ልብሳችን አይደለም። ስለዚህ አላህ እንደዚህ የሸፈነው እሱን ያለበሰው ፍጡር ከሆነ ያ የለበሰው ራሱ መቼ ነው የተፈጠረው? ፍጡር ካልሆነ ደግሞ ፍጡር ያልሆነ ነገር አላህን እንደገና ደግሞ የውስጠኛውን ውጨኛው የሚባል ደግሞ ሁለት አካል አለ ወይ? ድርብርብ ነገር ማለት ነው። የውስጡን አካሉን የውጨኛው አካል ጋር እየተጣሉ ማለት ነው። ላጥፋቸው ሲል ኖ አታጠፋቸውም ብሎ የገደበበት ኃይል አለ ማለት ነው። ሁለት ኃይሎች ማለት ነው አንደኛው እንደዚህ የእጄ ፍጥረታትን ላጥፋ ይላል፣ ሂጃቡ ደግሞ ወይም ደግሞ የተከናነበው ኖ እንዳታጠፋ ብሎ አምቆ ይዞታል ማለት ነው። ስለዚህ ከዚህ ጋር በተያያዘ ያሉትን ነገሮች እንዲቴል እንሄድባቸዋለን ማለት ነው። ሜይ ቢ ኮፒ ሊንኩን ከፍ ብታደርጉ ጥሩ ነው። የሆነ እንትን እያለብኝ ነው፣ ዛግዛግ እያለ ነው። ስለዚህ ከዚህ ጋር የተያያዙ ነገሮችን እንዲቴል እናያቸዋለን ማለት ነው። ኮፒሊንኩ አይደኖ ዶንት ኖ ከፍ አላለም ይመስለኛል። እነጋ ነው ክርስቲያን፣ ያ ኮፒሊንክ አድርጉ ጋይስ። አይ ትንሽ የመቆራረጥ ነገር ይታያል። ኮፒሊንክ በደንብ አድርጉ፣ ትንሽ እየተቆራረጠ ስለሆነ ታብታብ። ኮፒሊንክ በደንብ ይደረግ ባካችሁ። ስለዚህ ኦኬ ስለዚህ እነኚህን መሰረት አድርገን ስናነሳ ብዙ ጥያቄዎች ይነሳሉ። ከዛ በኋላ ስለዚህ ወይም ሂጃቡ አይኑን ፊቱ ላይ አይደለም ሂጃቡ ያለው ሌላ ቦታ ነው፣ ወይንም ደግሞ አይኑ ያለው ሌላ ቦታ ነው የሚሉ አርጉመንቶች እንዲመጡ ያደርጋል። ነገር ግን ሂጃቡ ፊቱ ላይ እንደሆነ ደግሞ የሚያሳዩ ሀዲሳቶች አሉ። ፊቱንም እንደተሸፈነ ማለት ነው። ባቱን ገልጦ ያሳያቸዋል በቂያማ ቀን። አይኑ ባቱ ላይ እንዳልሆነ ያሳውቃል። ምክንያቱም ስለሚያዩት እይታው እስከደረሰ ድረስ ፍጥረት ይጠፋል ከተባለ፣ ከሌሊቱ አንድ ሶስተኛ ወደ ቅርቢቱ ሰማይ ይመጣል። ስለዚህ አላህ ወደ ቅርቢቱ ሰማይ ሲመጣ ከአርሽ ላይ ሉክ ከአርሽ ጀምሮ ስድስተኛ ሰማይ፣ ሰባተኛ ሰማይ፣ አምስተኛ፣ አራተኛ፣ ሶስተኛ፣ ሁለተኛ ሰማይ፣ አንደኛ ሰማይ እስከሚመጣ ድረስ ፍጡር ናቸው እነኝ እንዳለ ሰማዮቹ ማለት ነው። ፍጡር ከሆኑ አይኑን ጨፍኖ ሳያቸው ነው ወይ የመጣው? እያያቸው ከመጣ አይኑ የደረሰበት ድረስ ፍጥረትን ያጠፋል ስለተባለ እነኛን እያያቸው እየተራመዳቸው ከመጣ እንዳለ ያጠፋቸዋል። መጥፋት አለባቸው። ምንም ፍጡር መገኘት የለበትም ማለት ነው። ካላጠፋቸው ውጪ ውሸት ነው የተወራው ማለት ነው። ያጠፋል የሚለው ስህተት ይሆናል ማለት ነው። ውሸት ይሆናል። ኮፒሊንጉን ከፍ አድርጉት። አይ ቲንክ ክርስቲያንም አውርዶታል። ስለዚህ ስለ አላህ የተነገረው ነገር በሙሉ ምን ይሆናል ማለት ነው? ውሸት ይሆናል ማለት ነው። ውሸት ይሆናል ስለ አላህ የተወራው ውሸት ይሆናል ማለት ነው። ሰላም፣ እንዴት ናችሁ? እስ ነኝ። እንኳን ደህና መጣ፣ እንኳን ደህና ቆየህ። ሰላም ናቸው ይመስገነው። ሙስሊም ነህ? አዎ። ጥያቄ አለ። አንድ ጥያቄ ብቻ አለኝ እድል ስጠኝና፣ ጥያቄ በኋላ ላይ አሁን አይቻልም፣ ትንሽ ቆያ ተባለ ጥያቄ ሰባት መቶ ሀምሳ ሶሪ ሰባት ሺህ አምስት መቶ ሦስት ሰባት ሺህ ምናምን ይሰማል። ክርስቲያን አለ ክርስቲያን አለ ወይ? ይሰማላ ይሰማላሁ? ወይ ይሰማል ይሰማላሁ ይና ይሰማ ይሰማል። እኔ ጋር ኔትወርክ ይሁን አሁን መጥቻለሁ ይመስለኛል። ስለዚህ አላ ሁን ላይ እያየህ አይደለም የሚል አርጉመንቶቻችን ግልጽ ናቸው ማለት ነው። አሁን እያየህ አይደለም፣ አላህ አሁን የሚያየህ አይደለም የሚያየው አይደለም ሰባት ሺህ ይሰማል። ወነማችን እያወራ ሆነ ለእኛ እየሰማን አይደለም ሰባት ሺህ ሰባት ሺህ አምስት መቶ ምናምን አንተ ቁጥሩ ለመጥራት እራሱ ከባድ ነው። ክርስቲያን አንድ አዲስ ክፈጥርልን አለ አለሁኝ፣ እፎይ። አላህ እይታው እስከደረሰ ድረስ ያጠፋል የሚለውን አሳያቸው። ከራሳችን የምናወራ እንዳይመስላቸው አብዱል ፈተና። እንደት ናችሁ ወይ እንደት ናት አላችሁ፣ አለ አለው። ሰላማችሁ ምንድን ነው እንዲመጥፋት እረ፣ አለው። ሁሌ መከታተላለሁ ዩቲዩብ ላይ። እኛ ልትጠመቅ ነው ብለን ስንጠብቅ ጠፋህ እኮ። በዛው መጠመቅ እኮ የስጋ ነገር ትንሽ ከሮብና አርብ እሷ ወጠራ ያዘች ይመስላል። ትባል በፊት ትሰራ ነበር፣ አይ ነበር፣ ትጠይቅ ነበር። ሙስሊሞቹ ጋር እየገባ ምናምን አባረሩ ከሆነ ሰዓት ላይ፣ አሁን ሁሉም ሰው ይጠይቃል እኮ። አሁን ሁሉም መጠየቅ ጀምሯል። በጣም ደስ ይላል። ወጣቱ ይጠይቃል። አሁን ሰው ሁሉ ዝም ብሎ መስማት የዋብያዎችን ውሸት፣ የውስታዞችን ውሸት መስማት ትተዋል። ሰው ዋብያ ነበር ከላን ሙስሊሞች ይጠይቃሉ። ዋብያ ነበር ከፊታ ነው ታክተናል። ብዙ ሰው ጠያቂ ትውልድ አፈራችሁ። እኔ ምለ አሁን ባነሳው ርዕስ ዙሪያ ሁሉ ቀጥል ቀጥል የምን ዋህብያ ነው? ዋህብያ መጤዎች አሉ። እኛ ጋር ዋህብያ የሚባል ነገር እኛ እናቀ ምን መሰል አሁን ሰው ሰው ዋህብያ ለይቶ ላይክ አሁን የነ ያሲን ኑሩ የነ እንትናን ሀዲስን ሰማለን። ሰው ሱኒ ሱኒ ሆኖ የነሱን ሀዲስ ነው የሚሰማው። የነ ኡስታዝ የነ አዎ ሰው ለይቶ አያውቅም። አሁን አሁን ግን እየገባው መሰለኝ አብዛኛው ወጣቱ ሙስሊሙ። በፊት ግን ለይተን አናውቅም ነበር። መስጊድም እየለዩ ነው፣ ሰላምታም እየለዩ ነው። አሁን ለእኛ እኮ ሰላም አሌይኩም አይሉ ነው። መስጊድም አክቹዋሊ ለመለየት እንትን ይ ሚን ለመለየት እያሰቡ ነው ኦረዲ ቆይቶ አልኩ። ከተለየ እንዴት መሰለ? አስተጋገዱ ይለያያል። አሁን የወሀቢያ መስጊድ ሰላት ሰግደህ ላይክ ሰላም አሌይኩም ካልክ በኋላ ድዋ አንድ በጋራ አይደረግም። ኢማሙ ድዋ ማድረግ አይፈቀድም ይላሉ እና ያው ይታወቃል። አሁን ቤቴል አካባቢ ያሉ ሌሎች መስጊዶች ማን ቄራ መስጊድ ዶዋ ማይደረግባቸው መስጊዶች በሰላቱ ይታወቃል። አሰጋጆቹ ይህን የሞቱት ላይ መቃብር እንትን እየከለከሏቸው ነው። አብዮቹ አባሾችን ከልክለዋቸዋል፣ እነሱ ጋር እንዳይቀበሩ ግን፣ ምንድን ነው ባለፈው ደግሞ ተቀዳሚ ጂ ሙፍቲ ሲቀበሩ ቤታቸው ግቢ ለምን እዛ ተቀበሩ ምናምን ብለው ሲቀውጡት ነበረ። ሌሎችን ደግሞ ከልክለዋቸው አላቀብሩም እዚህ ብለው አ ጋር ሲወጣ ምን መሰል አሁን ብዙ ጊዜ ዋህብያዎችን ሰው ማያውቃቸው ምንድን ነው ወሬያቸው ሩ ላይክ አንድ አይነት ጨዋታ ይጫወታሉ። ሙስሊም ሁሉ አንድ ነው ጋር እንዲወጣ አይፈልጉም። ያ ለዛ ነው፣ አሁን ውስጥ ለውስጥ በጣም ስራ ይሰራሉ እነሱ። የመለየት ስራ መስጊድ፣ የመለየት ኮሚቴ፣ የመለየት ከመጅሊስ ጀምሮ ያለው ነገር በጣም ክፍፍል አለ። ልክ ሚዲያ ላይ ሲወጣ እንዲ አሁን ሀጅ ሙፍቲ እንዳደረጉት ነገር ላይ ከሌላ ቦታ እንዲ መቃብር፣ ቀብር የመጀመር ነገር ሲሰሙ ደንግጧል። ብዙዎቹ ደንግጧል ማለት ያው ህዝቡ ያቃል በሚል ማለት ነው። እንዲያቀባቸው አይፈልጉም። ውስጥ ለውስጥ ነው ስራ መስራት የሚፈልጉት። አንድ ነን እያሉ ሙስሊም ሁሉ አንድ ነው ይላሉ። እንግዲህ ዳሱ ከነመረ ለፖለቲካው ሲፈልጉ አንድ ነን ይላሉ። ነገር ግን ደግሞ አንዱ አንዱን ያከፍረዋል። ኢቭን እንደና ያያታችሁ አለ ጨለንቆሌ አራት የሀባሾችን አሊሞች ነው የገደሏቸው። በየ ከምቦልቻም የሚገድሉት ራሳቸው ናቸው አብዮቹ ናቸው። ሀባሾቹን ይገድሉና ተገደሉ ይላሉ። ያስከባ ነው። እኔ የምልህ አሁን እኛ ጋ አላህ በጣም ማለት የማይገባኝ ነገር አለ። ምንድነው? አላህ እኛ ጋር የሚደርሰው እንዴት ነው? ሰማይ ላይ ከሆነ መንፈስም አይደለም አይደል? መንፈስ ነው አይባልም በእስልምና መንፈስ ካልሆነ አሁን እኛ ጋር ያግዘናል ከእኔ ጋር አለ፣ ያየኛል፣ ይምረኛል ስንል በምንድን ነው የሚያየኝ እኛ ጋር የሚደርሰው በምንድን ነው ያ በሞገድ ነው የዛሬ ቶፒካችን ከእሱ ጋር ተያያዘ ነው አላህ ማየት ይችላል ወይ ነው ዛሬ ቶፒካችን ራሱ እኛ ድዋ ስናደረግ ማለት እንዴት ነው የሚሰማን መንፈስ ካልሆነ ያ እሱን እዛ አርሽ ላይ ሆኖ ወደዚህ ባይኑኖ ጆሮ በጆሮ ይሰማል ነገር ነው። ከዛ ነው የሚሰማው። አርሽ ላይ ሆኖ ከዚህ ይሰማኛል ማለት ነው። ወደ ቅርቢቷ ሰማይስ ለምን ይወርዳል? የሚሰማው ከሆነ ማለት ዞሮ ዞሮ መንፈስ አይደለም። መንፈስ ካልሆነ በምን መልኩ ነው እኛ ጋር የሚደርሰው? እኔን ያየኛል ይደግፈኛል፣ ከኔ ጋር አጋሬ ነው ያግዘኛል ስንል እንዴት ነው የሚያግዘኝ? ምን ማለት ነው? ማለት አይሄድም። ያ አንድ ነገር እይታው እስከደረሰበት ድረስ ተብሎ ከተነገረ እስከ ካለው ገደብ አለው አይደለም? ለምሳሌ አላህ እይታ እስከደረሰ ድረስ ፍጥረትን ያጠፋ ነበር ይላል። ሂጃቡ የሚገልጥ ታውቀዋለህ፣ ይንን። አዎ ማየት የሆነ ርቀት ድረስ የሚያይ ከሆነ የሆነ ያቃጥላል ነው ምናምን የሚል ነገር ሰምቼ ነበረው። ስለዚህ እያየን አይደለማ፣ ያንተ ቃጠል ነው እያየን ስላልሆነ ነው። እዛ ሆኖ የሚያይ ከሆነ በማየት ከሆነኛ ጋር የሚደርሰው በማየት ከሆነ እስካሁን እያየን ከሆነ መቃጠል አለብን። ትክክል። ጥያቄያችን ይሄ ነው። እኛም እኮ ማያየ ከሆነ መንፈስ ካልሆነ በምንድን ነው እኛ ጋር የሚደርሰው? እንግዲህ እንደ ሱንዬ አላህ ሁሉም ቦታ አለ ይባላል። ሁሉም ቦታ ያው፣ ቦታ በቦታ የተገደበ አይደለም። ሁሉም ቦታ አለ ችግር የለውም። እንደዛ ከሆነ ያው ያየናል፣ ይሰማናል፣ አብሮንም አለ ይባላል። እንደ ዋህብያ ከሆነ ግን አርሽ ላይ ነው ያለው፣ አርሽ ላይ ተቀምጧል። እንግዲህ ኩርሲው ላይ ማየት የማይችል ከሆነ ሲያየን የምንቃጠል ከሆነ መንፈስ ካልሆነ እኛ ጋር የሚደርሰው እንዴት ነው? ምንም የማይገባ ነገር ነው። የሚመልሱትን እንሰማለን እ ምን ብለው ነው የሚመልሱ የእኛም ጥያቄ ነበር፣ የዛሬ ጥያቄያችን ነው። አላህ አንዴ ነው። እሱ እያየን ከሆነ ያጠፋናል። እያየን ካልሆነ ደግሞ አላህ ፍጥረቱ ማያይበት አለ ማለት ነው። አይም ልክ እንደዚያ ነገር አቤት አቤት ነበር እሺ ምን ነበር ጥያቄያችሁ? አለ አንድ ጥያቄ አለ። አላህ ሂጃብ ለብሷል ብለህ ታምናለህ? ሂጃብ አላምንም ሂጃብ ለብሷል ብዬ። አላህ የተሸፈነበት ነገር የለም። አላህ የተሸፈነበት ነገር የለም። የተመለከተ ነው። አሁን ኦራይት በአይኑ በስርዓት እየተመለከተ ነው። እሺ አንድ አዲስ እንመልከት። እሺ ሳይ ሙስሊም እና አንዴ ክፈተው፣ ክርስቲያን 179 ኤን ክፈተው። እሺ አይ ክርስቲያን ኔትወርክ ቁጥሩ አለ። ሂጃብ እንደለበሰ የምታውቀው ነገር የለም። ሳይ ሙስሊም 179 ላይ አላህ ሂጃብ ለብሷል የሚል አለ እና ያም ሂጃቡ ብርሃኑ ነው እና እሱን ከገለጠው ፍጥረትን ያጠፋል የሚል ማስረድ እንትን አለው። ቃል መክፈት ትችላለህ። የአንተም የሞተ ኔትወርክ ነው። ቃል ቃል አለ ግን፣ እኔ ብዙም አያስተማምንም። ስለ አርባ አራት መክታፊያ ልትነግረን ትችላለህ? ችግር የለውም። መረጃ ታመጭና ትጠይቅኛለሽ። እሱን ግን አሁን ያልሽውን ቁርአንሽ ላይ ሱረቱ በቀራ 248 ላይ አለልሽ። እሱን ልትናግሪኝ ትችያለሽ። አሁን የጠቀሽው ስለ መክተፊያው ቁርአንሽ ላይ ሱራ በቀራ እኮ ቁርአኑ ላይ አለ። የእኔን ግን መረጃ አንጭና አሳየኝ። እኔ ግን አንቺን በመረጃ ላሳይ አንድ ነገር ልጠይቅ መረጃ የሚለውን አመጣላለሁ። አንድ ነገር ልጠይቅ። በቃ እግዚአብሔር የፊልም አክተር መሆኑን ታውቃለህ? ፕሊስ ተረጋጊ። ብልግና ውስጥ አትግቢ። የፊልም አክተር መሆኑን ታውቃለህ? አትባርጊ። ሌላ ነገር እንድናገርሽ አታደርጊኝ። ማንተም ነቢያችን ስሰድ ባል ነበር እን ሌላ ነገር እንድናገር አታደርጊኝ። ረፊ አትባርጊ። ይህ ብልግና ይባላል። እህታችን ብልግና ታውቂያለሽ? አሁን አንቺ እያወራሽ ያለሽ ነው ማለት ነው። ኦራይት እሺ፣ አልፈልግህም ክርስቲያን። ኔትወርክህን አስተካክል እዛው። ላለች ሳይ ሙስሊም 179 ኤን ክፈቺ። እና ወጣ እንደ ልጁ ኦራይት፣ አንቢው ለማንኛው ይታያል ኦኬ አቡ ሙሳ እንደዘገበው ከሆነ ይላል ዘ መሰንጀር ኦፍ አላህ ወዝ ስታንዲንግ አሞንግ አስ አንድ ሂ ቶልድ አስ ፋይቭ ቲንግስ ኦኬ ያለ መለክተኛ በእኛ መካከል ቆሙና አምስት ነገሮችን ነገሩን ይላል ምንድነው ሂ ሴድ ቬርሊ ኤግዛልትድ አንድ ማይቲ ጋድ ደዝ ናት ስሊፕ ኦኬ አምላካችን አይተኛም አለ አንድ ኢት ደዝ ናት ቢፊት ሂም ቱ ስሊፕ መተኛት አይገባውም ሂ ሎወርድ ዘ ስኬል አንድ ሊፍትስ ኢት ኦኬ ወደ ታች ያደረገውን ያነሰዋል። ዘዲድ ኢን ዘ ናይት አር ቴክን አፕ ቱ ሂም ቢፎር ዘዲድ ኦፍ ዘ ደይ። ማታ የተሰራው ስራ ከቀኑ ስራ በፊት ምን ያደርጋል? ይመጣል ወደሱ ጋር ከቀኑ በፊት ወደ አማረኛ አድርጊውስ። እየተረጎመችልህ እኮ ነው። የለበ እየተረጎምኩልህ ነው ወደ አማርኛ ለው ወደ አማርኛ ለአንበብነት ወይስ የአንበባው፣ የአላህ መልእክተኛ በመካከላችን ቆመው አምስት ነገሮችን ነገሩ። እሳቸውም አሉ፣ በእርግጥም ሀያል አምላክ አይተኛም ለመተኛትም አይገባውም። ሚዛኑን ዝቅ አድርጎ ያነሰዋል። በሌሊት የሚሰሩትንም ስራዎች ከቀኑ ስራዎች በፊት፣ የቀንም ስራዎች ደግሞ ከሌሊት ስራዎች በፊት ወደ እርሱ ይወሰዳሉ። መጋረጃውም ብርሃን ነው። አቡበከር በዘገቡት ሐዲስ ብርሃን የሚለው ቃል ይልቅ እሳት ነው ይላል። እሺ ከዚያ ቢያስወግደው መጋረጃውን የፊቱ ግርማ ፍጥረታቱን እስከ እይታው ድረስ ይበላ ነበረ። ወይም መጋረጃውን ቢያነሳ ነበሩ ጅልባ ወ ሂጃብ ነው የሚለው እንትኑ። ስለዚህ እሱን መጋረጃውን ቢያነሳ የተሸፈነበትን ቢያነሳ ምን ያደርጋል? እይታው እስከደረሰበት ድረስ ፍጥረትን ምን ያደርጋል? ይበላ ነበር። ምኑ አይኑ ፊቱ ላይ ከሆነ ፊቱን ከተሸፈነ ስለዚህ እያየን አይደለም ማለት ነው። አለበለዚያ ምን ይሆናል? የፊቱ ግርማ እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ እስከ ምትለው የሆነ ፖይንት ድረስ ነው። ስለዚህ ምን መሆን አለበት? መጥፋት አለባቸው። አላህ እያየን ከሆነ አኗር አብዱል ፈተና ግልጽ ነው። በተወሰነ መልኩ አይቸዋለሁ። ኩሱም የሚባለው ልጅ ቢያብራራው በደንብ የሚገባ ይመስለኛል። ጥያቄዎች አሉ። ከስድስተኛ ክፍል ያላለፈ ተማሪ ተጠራለ። ስድስተኛ ክፍል የወደቀ ስድስተኛ ያላለፈ ያብራራል ይላል። ኤኒስ አብዱል ፈተና እዚህ ስገቡ ቢያንስ ከሱ ምትሻሉ ግቡ። ከስድስተኛ ክፍል ያለፋችሁ እሱ ስድስተኛ ክፍል ያቆመ፣ ከስድስተኛ ክፍል ያለፋችሁ ነው። ሀዲስ እየዋሸ የሚተረጉም ልጅ ከሀዲስ በኪሱ። የራሳችሁ ኡስታዞች እንኳን መሯቸው ያሉትን አትሰማም። ኤኒዌይስ፣ ስለዚህ ገደባ አለው ማለት ነው። እይተው አንደኛ እይታው ገደብ አለው፣ ምክንያቱም ፍጥረትን ያጠፋል እይታው የደረሰበት ድረስ ከተባለ አሁን እያየን አይደለም ማለት ነው። ወደ ቅርቢቱ ሰማይ ሲመጣ ቅርቢቱን ሰማይ እያያት አይደለም የሚመጣው ማለት ነው። እያያት ከሆነ ሲመጣ ሰማይ እንዳለ መጥፋት ነበረበት። ሚያያቸው ከሆነ እይታው እስከደረሰበት ድረስ ከተባለ፣ ፊቱን መጋረጃውን ካነሳ እይታው እስከደረሰበት ድረስ ፍጥረትን ያጠፋል። የምኑ የፊቱ ግርማ፣ አይኑ ፊቱ ላይ ከሆነ ስለዚህ መጋረጃውን ሳያነሳ ነው የሚያየህ ማለት ነው። አይዶን ነው እስቲል እንደዛም ችግር ያመጣብህ መሰለ። መጋረጃውን ሳያነሳ የሚያይህ ከሆነ አይኑ ራሱ የፊቱ ግርማ ነው። አደለ ፊት የሚባለው አይንንም ያካትታል። እሺ ያካትታል አያካትትም? ፊት የለውም ማለት እንዴ? አለው ሀያ ሰባትን ከፈችልኛ እንደ ቁራን አምስት ሀያ ሰባት ይ ጭንቅላት የለውም ሲሉ ሰምቼ ነበር። ጭንቅላት የለውም፣ ፊት ግን አለው። አምስት ሀያ ሰባት ምን ያስቃል። አላ ፊት አለው፣ ጭንቅላት ነው የሌለው። የልቅናንና የልግስና ባለቤት የሆነው የጌታ ፊትም ይቀራል ክ በቅያማ ቀን ነው። ይሄ ደግሞ በጣም አስቂኝ ነገር ደግሞ የአላህ አካላት እንደሚጠፉ ታውቃለህ። አብዱል ፈተና ታውቃለህ ብዬ አስባለሁ። በቅያማ ቀን የአላህ ፊት ሲቀር ሁሉም ይጠፋል። ሁሉም ይጠፋል ማለት ምን ሁሉም ይጠፋል ከተባለ የአላህ እጅም ጠፊ ነው። ፊቱ ነው የሚቀረው። ከእይታ ነው ኖ ከመታየቱ የሚጠፋው ያውላ ቁርአኑን ያው ምን ይላል መሰለህ፣ የልቅና የልቅስና ባለቤት የሆነው የጌታ ፊት ሲቀር ይቀራል። ዘራ አርጊው መጨረሻውን አርጊው አይጠፋም ማለ ማይጠፋው ምኑ ነው ያላህ ፊት ነው የማይጠፋው? በቂያማ በቂያማ ቀን ሁሉ ይጠፋል። ምን ሲቀር ያላህ ፊት ሲቀር ያላ ህፊት ሲቀር ሁሉም ይጠፋል ከተባለ፣ ያላህ እጅና እግርም ጠፊ ነው ማለት ነው። ገብቶሃል አባባሌ? ግን እኮ እየሰማው ነው። ስለዚህ ያላህ ተፊቱ በቀር ምንድነው? ሁሉም ጠፊ ነው፣ ሁሉም ጠፊ ይሆናል ማለት ነው። በጣም አዲስ ሀያስምንት ነው። እንዴት ፈጩ፣ እንዴት እንደሚዋሹ አማርኛ ላይ አሁን ላሳየ። አማርኛ ሲተረጉሙ በጣም ነው የሚያጭበረብሩት። በአረብኛ መደበቅማ የተለመደ ነው።